ሰላም ጠና ስጥልን ውድ የማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬ አንድ አጭር ሐሳብ ነው ባጋራችሁ። በዘማሪት አስቴር አበበ ላይ ትዳሯ ፈርሷል የሚል ወረ በየሚዲያው እየተሰራጨ ይገኛል። ይህ ሐሳብ ከማን የመጣ ነው? ምንድነው እውነታው? ምንድነው እውነትም ዘማሪት አስቴር አበበ ትዳሯ እንደተወራው ችግር ውስጥ ነው ያለው ወይስ ተረጋግታ ሕይወቷን የኖረች ነው? እስክሪፕቱን የተሰራባት የምለውን ሐሳብ ይዣላችሁ ዛሬ መጥቻለሁ። እስከ መጨረሻው ከኔ ጋር ቆዩ እባካችሁ። ቅዱሳን ተጠንቀቁ። እንዲህ አይነቱ አሉባልታና ወሬህ በእግዚአብሔር ላይ ያለንን እምነትና መደገፍ ለመሸርሸር የሚመጣ የሰይጣን ዱላ ነው። ይህ የአስቴርን ልብ ብቻ አይደለም የሚሰብረው የብዙ ክርስቲያን እህቶችንም ነው። ጌታ ከዚህ ክፉ ዘመን ይጠብቃል። ለነገሩ እኛ የተቀበልነው እምነት ከሰው አይደለም። ምንም ቢፈጠር የማንናወጠው የእምነታችን ጅማርና ፍጻሜ መድኃኒታችን የዓለም ብርሃን ኢየሱስ ክርስቶስ ነው። ነገም ሰይጣን ስም ማጥፋቱን ይቀጥላል። የምንወዳት እህታችን አስቴር አበበ ይህን አድርጋ ቢሆን ራሱ የልባችን እምነት እንጠብቅ። ነገም ያልጠበቅነው ክስተት ከዚህ በላይ ይሆናል። ይቺ ዓለም ብዙዎችን እየፈተነች ትጥቅ እያስጣለች ነው። ጌታ ይጠብቃል። እስከ መጨረሻው የሚጸና እርሱ ይድናል የሚለው ቃል የታመነ ነው። ወገባችንን እናጥበቅ፣ በመንፈስ ቅዱስ እንሞላ፣ ለጌታ ታማኞች እንሆን። ብዙ ፈተናዎች ከፊታችን አለ። እህታችን ዘማሪት አስቴር ጌታ ይጠብቅሽ፣ ተመጣብሽ ፈተና እርሱ ይጋርድሽ። ልዩ ልዩ መከራ በገጠማችሁ ጊዜ ደስ ይበላችሁ ተብለናል። ይህም ፈተና በእርግጥ ለሌላ ክብር ነው። አንድ ነገር ላስቀምጥ፣ በሁሉ ሰው ዘንድ ልትወደዱና ተቀባይነት ልታገኙ በፍጹም አትችሉም። በዚህ ዓለም ላይ ብርሃን ብትሆኑ ጨለማ ስላለ አብዝቶ ይጠላችኋል፣ ስማችሁን ያጠፋል። ጨለማ ብትሆኑም ብርሃን ስላለ ይቃወማችኋል። በሁሉ ሰው ዘንድ ተቀባይነት ልታገኙ ልትወደዱ በፍጹም አትችሉም። ከእናንተ ሥራ በስተጀርባ ሆኖ የሚቃወማችሁ የጨለማው ንጉሥ ክፉ ስላለ ሕይወታችሁን ሁሉም በመቃወምና ስለ እናንተ መጥፎ በማውራት የተጠመደ ነው። ከዚህም ጋር የተገናኘ ነው የዘማሪት አስቴርን አጭር ሀሳብ ማስቀመጥ የፈለግኩት። ዘማሪት አስቴር አበበ ላይ ትዳሯ ፈርሷል የሚል የተቀነባበረ ጠላት የውሸት ወሬ ይዘው ወጥቷል። ስራ ከመስራት ይልቅ ኑሯቸውን በውሸት የተመሰረተ ዩቲዩብ ነጋዴዎች የእህታችንን ስም ለማጥፋት ብዙ ርቀት ሄዷል። እግዚአብሔር የባረከውን ትዳር የሰጣት ዘማሪት አስቴር አበበ ባለቤቷ ስሙ ሽፈራው ዘውዴ ገበየው ይባላል። በሶስት ልጆች ባርኳቸዋል። እግዚአብሔር ትዳራቸውን ይባርክ። እንደዚህ አይነት የውሸት ቪዲዮ ሪፖርት በማድረግ እንዲወርድ አድርጎ እውነታውን ስሙ። አስቴር አበበ በተባረከ ባልተበላሸ፣ እግዚአብሔር በባረካት እውነተኛ ትዳር ውስጥ ከባለቤቷ ጋር በጤናማ ህይወት ትገኛለች። ከዚህም በዘለለ ትዳሯ ፈርሷል የሚል የተቀነባበረ የተጻፈ ስክሪፕት ከመሆን ውጪ ምንም ሌላ ነገር የለም። እግዚአብሔር አምላክ ዘመንሽን ይባርክ፣ መልካም ጊዜ ይሆን እንወድሻለን።